አሁን እየተባለ ያለው ግን እኛ ስንናገር ዝም በሉ እነሱ ሲናገሩ ችግር የለባቸው። ወደ ዘመድኩን ነቀለ ንግግር ከመሸጋገራችን በፊት ሰሞኑ አቃቢ ክርስትና ላይ የሚሰራ አንድ ጋጠወጥ የሆነ ግለሰብ መልክተኛው አለይሂ ሰላት ወሰላም እየተሳደበ እየተዛለፈ ነበር። ይህን ግለሰብ ይህን አስተሳሰብ ከየት አመጣ? ወይም ደግሞ ነቢዩ አለይሂ ሰላቱ ወሰላም እንዲሳደብ ለምን አደረገው ስንል የራሳቸው መጽሐፍ ላይ ተንተርሶ ነው እንጂ ከኛ መጽሐፎች ያገኘው ነቢዩ አለይሂ ሰላት ወሰላም አይደለም። ይህን ያልኩበት ምክንያት አንዳንድ አንድ መጽሐፎችን ላሳያችሁ። ለምሳሌ ይህን መጽሐፍ እንደምትመለከቱ ታምረ ማርያም ይሰኛል፣ በግዕዝና በአማርኛ ነው። ታምረ 15 ላይ እንዲህ በማለት ይናገራል፣ አባላ ዘሩም፣ አባላ ዘሩ ማለት ወንድ ልጅ እንትን ነው፣ ቃሉን ጨርሱት። በገመድ ታስሮ ነበር፣ ገመዱም በግመል አንገት የታሰረ ነበር ይላል። ነው ይቺዋም ሚስቷ ናት። ሴት ግመል እያሳበችም መጣ። ክርስቲያኖች ይህን ባዩ ጊዜ ፈጽመው ደስ አላቸው። ኢስላሞች ግን መምህራቸው መሐመድ እንዲሆኑ ባዩ ጊዜ አፈሩ፣ ተዋረዱ ይላል። እንግዲህ ተመልከቱ፣ ማርያም ነቢዩ መሐመድ ግመል እንዲያገባ አደረገችው። መሐመድ ደግሞ ሚስቱ ግመል ናት ተብሎ እንግዲህ በቤተክርስቲያን ደረጃ ታትመው የህዝበ ክርስቲያን የህይወት መመሪያ ይሁን ዘንድ በተለያዩ የቤተ ክርስቲያን የመጻሕፍት መደብሮች ላይ የሚሸጥ መጽሐፍ ላይ ነው እንዲህ አይነትን ስድብ ያለው። በጣም ነው የሚያሳፍረው። በተጨማሪ እዛው ላይ ወረድ ብሎ እንዲህ ይላል። ድንግል ማርያም እንዲህም ብሎ በለመናት ጊዜ ያን ጊዜ ያን እርኩስ ሐሰተኛ መምህር መሐመድ በሴት ግመል እንደ ተቀመጠ አመጣችው። እንግዲህ እርኩስ ሐሰተኛ መምህር እየተባለ ነው፣ ማን መልእክተኛው ዓለይ ሰላት ወሰላም። ባንገቱም ላይ በዝንጀሮ አምሳል ሰይጣን ተቀምጦ ነበር። እሱም እጁ መቁ በሳስ ሰንሰለት ታስሮ ነበር። ከዛ በኋላ በሰይጣን የተመሰለው ዝንጀሮ አናቱ ላይ ወይም ደግሞ ጭንቅላቱ ላይ ይጨፍር ይደንስ ነበር ይላል። እንግዲህ ከዚህ በላይ ጥላቻ ከዚህ በላይ ስድብ የለም። ይህን ስድብ የምናገኘው የት ነው ስንል ገድላትና ድርሳናት ታምራት ላይ ነው። በተጨማሪ ደግሞ ድርሳነ ጽዮን ማርያም በተሰኘው መጽሐፍ ላይ እዚህ ጋር እንደምትመለከቱት ወደ ኢትዮጵያ ሰሃቦች ስደተኛ ከገቡ በኋላ እነዚህ ስደተኞች በረካ ምናም የሚባሉ ነበሩ ይላል እና እነዚህ ስደተኞች ሶስት እጽ እጽዋትን ይዘው መጥቶ ይላል እነዚህ እጽዋቶች ምን ምን ናቸው? ሰነ ጫት፣ ቡና፣ ትንባሆ አህዛብ ለሰይጣን የሚያቀርቡት ይላል የጣውት መሳዋቶች ናቸው ይላል። እንግዲህ ተመልከቱ ነቢዩ አለይሂ ሰላቱ ወሰላም ይብን ይህን እያደረጉ ደግሞ በእንትን ምራፍ ላይ እንዲህ ተብሎ ሰይጣን ይገለጥላቸው ነበር ይላል። እንግዲህ ትንባሆ ብሎን ደግሞ ጫት እና ቡና እየቃሙ ሐሰትን ያስተምሩ ነበር። ይህን ደግሞ ትንባሁ ጫት አንድ ላይ ለጣወቶቻቸው፣ እንግዲህ ጣወት የሚሉት እኛ ሙስሊሞች የምናመልከው ነው፣ ያን ነገር ደግሞ ጣወት ነው። መሰዋትን ደግሞ በእንዲህ መልኩ ያቀርቡ ነበር ይላሉ። እንግዲህ ይህ ፈጽሞ ውሸት ነው። ኢቭን ስለ እስልምና የሚያውቅ ይቅርና ሙስሊሞች አጠገቡ ያለ ክርስታን የሚያቀው ሀቅ ነው። በዚህ መጽሐፍ ላይ አንድ ነገር አለ። መጽሐፍ አክሲማሮስ በተሰኘው መጽሐፍ ላይ እንግዲህ ዘ አርብ ዘ ሮብ ላይ የሮብ ላይ እንዲህ ይላል። እንግዲህ መጽሐፍ አክሲማሮስ ማለት የአባቶች መጽሐፍ ይባላል ወይም ደግሞ የአበቦች መጽሐፍ ይባላል። ቤተክርስቲያኒቱ የሃይማኖት መከራከሪያ መጽሐፍ ጭምር ትለዋለች። በሶስት ስልሳ አምስት አካባቢ የተጻፈ ነው። ጥንታውያን ከሚባሉ አበቦች መጽሐፍ መካከል ነው። ይህ መጽሐፍ ላይ እንዲህ በማለት ይናገራል። እንግዲህ አብረን እናነባው ዛሬ ከጌታ ጋር የተጣላ ሰው ቤተሰብ ሁሉም እንደሚጠላው እንደሚጸየፈው ሁሉ ዳብሉስ ከፈጣሪው ጋር ተጣልቶ ወደ ምድር ሲወርድ ፀሐይ በመንገድ ቆይታ፣ ይህን ጉስቁል እንደ ሰም አቅልጬ እንደ እንጨት አድርቂ ልቅር አለች። ጌታ አምተይ እንደ ሰም ቀልጦ እንደ እንጨት ደርቆ ቢቀር ክፉ አይደለም፣ ተድላው ነው። ሰማይና ምድር የማይችሉት እሳት አለች አለችኝ። ከዛ ግብቼ እቀጣዋለሁ አላት እንግዲህ ሰይጣን ከእግዚአብሔር ጋር ተጣልቶ ሲመጣ ጊዜ ሰይጣን ከፀሐይ ጋር ሊደባደብ ነበር። የማጅን አድርጎ እንግዲህ እሺ እንግዲህ ሰይጣን እየተሽከረከረ ወርዶ መካ ወደሚሉት ቦታ ወደቀ ይላል። ከዛ የዳዊሉ ስም ሰራዊቶች ከሶስት ተከፍለው በአማን ፈጣሪ ነህ ያሉትን አብረው እንጦሩ ጦርስ ወርደዋል። አንተስ ከፈጣሪ እኛ እንፈጥራለን ያሉት አብረው መካ ወርደዋል። ዛሬ በምድር ላይ ሰው ሁሉም ስተው ሲያሰድ ሲያስቱ ክደውን ሲያክዱ ይኖራሉ። እንግዲህ ተመልከቱ መካ የሚሉት ቦታ ላይ ሰይጣን ተነሳ። እዛ ቦታ ላይ ደግሞ ነቢዩ መሐመድ ተፈጥረዋል። ስለዚህ ደግሞ ሰይጣን ከነቢዩ መሐመድ ነው የተነሳው ተብሎ እንግዲህ እዚህ መጽሐፍ ላይ ይሰበካል። ሙስሊሞች ምን ያክል የተቀደሰ ቦታ እንደሆነ ሁላችንን የምናምነው እውነታ ነው። መካ የሚሉት ቦታ እንግዲህ ሰይጣን ከእግዚአብሔር ጋር ተጣልቶ ሲመጣ ጊዜ መካ ወደሚሉት ቦታ ወረደ። መካ ላይ ደግሞ ሰዎችን የሚያስጥ ሰው ተነሳ ይላል እዚህ መጽሐፍ ላይ። ያለ መረጃ እናወራም። እንግዲህ እነዚህ ግለሰቦች ይህን ቢሉ አይገርምንም።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 ይህን መርህ ደግሞ እያንዳንዱ ሰው ይሁን ኡስታዝ ይቅርና እያንዳንዱ ምዕመናን ግዴታው ነው። የትኛውን ሃይማኖት ላይ የአምልኮ ስርዓት የሆኑ ነገራቶችን እንዳትሳደቡ። ለምን ጣዖት አይሆንም? ጣዖት የሚያመልክ ሰው አይሆንም? ለምን የተለያዩ ነገራቶች ባዕድ አምልኮ የሚያደርግ አይሆንም? የሱን ነገር አንሰድብም። ምክንያቱም ባለማወቅ አላህን ይሰድባሉ ስለሚል ቁርአን በግልጽ ያስቀመጠው ነገር ነው። ስለዚህ የሚሳደቡ ኡስታዞች የምትላቸው ካሉ በህግ መጠየቅ ትችላለህ። እኛ አልከለክንም። እኛ እንዴ መጠየቅ ያለብን ሲጀመር ዛሬ ላይ የሆነ አረብኛ የተናገረ ሁሉ ውስጣዝ የሚመስላችሁ ሰዎች አላችሁ። ስለዚህ ከዚህ ነገር መታደብ አለባችሁ። በዚህ አጋጣሚ ክርስቲያኖች ይህን ነገር ልታውቁና ልትረዱ ይገባል ባይ ነኝ። አንድ ነገር ማወቅ አለብን። ኢየሱስ ፍጡር ነው የተፈጠረ ነው ስንል እምነታችን ነው ባይ ዘው ለምሳሌ አረብ ሀገር ያሉ ክርስቲያኖች ኢየሱስ የሚለው ስያሜ ይሉታል። ኢሳ ይሉታል። ኢብራይስ የሸዋ ይሉሃል ግሪክ ብትሄድ ኢየሱስ ምናምን ብለው እንትን ይሉሃል። ስለዚህ በተለያዩ ቦታዎች የተለያዩ መጠሪያዎች አሉ። በግዕዝ ብትሄድ ደግሞ ኢያሱ ይባላል። አይዘው ኢያሱ ማለት ኢየሱስ ማለት፣ በእንግሊዝኛ ብትሄድ ጂሰስ ይልኋል። ስለዚህ እኛ ሙስሊሞች እምነታችን ነው ኢየሱስ ፍጡር ነው ማለት ማለት ነው። ምክንያቱም ቅዱስ ቃሉ ላይ የተቀመጠ ነገር ነው ኢየሱስ ፍጡር መሆኑ ቁራን። ስለዚህ አንድ ሰው አንድ ሙስሊም እስከሆነ ድረስ ኢሳ ወይም ደግሞ ኢየሱስ ፍጡር መሆኑ ማመን አለበት። ካላመነ ደግሞ ከእስልምና ይወጣል። ስለዚህ ይህን ነገር ተናገረ ማለት ተሳደበ ማለት አይደለም። ዛሬው ላይ እየተደረገ ያለው ምንድን ነው? ሰንበት ይነሳል። ህጋዊ የሆነ የመልእክተኛው አለ ሰላቱ ወሰላም ሚስቶች መልእክተኛው አለ ሰላቱ ወሰላም እሳቸው እነሱን ሴቶችን ለመርዳት ብለው ያገቧቸው እየተነሳ ነቢዩ መሐመድ፣ እንዲህ ሴተኛ ነው ይላል ነቢ መሀመድ እንዲህ እንትን ነው ይላል። በቃሉ ማውጣት አልፈልግም። አንድ ሰው መጦ ይማጀን አድርጉት እናታችሁን እንትናት ቢል እኔ ቃሉ መጠቀም ስለማልፈልግ ነው እንትናት ቢል ምን አይነት እርምጃ ነው የምትወስዱት? ሰው እኮ መንፈሳዊ ሲሆን፣ መንፈሳዊነት ማለት ምንድን ነው? እኔ አይገባኝም። መንፈሳዊነት ማለት ምን ማለት ነው? አንተን ያገኘን መንፈስ መንፈስነትን የተነጠቁ ሰዎችን ማሳየት ነው። ዋነኛ ፐርፐዝ ለምሳሌ እኔ በተለያዩ አጋጣሚዎች ንጽጽር እሰራለሁ። ስሰራ ጊዜ ለብሽሽቅ አይደለም የምሰራው ነፍሳትን ለማዳን ነው። ነፍሳትን ከጨለማ ወደ ብርሃን ለመምራት ነው። ዛሬ ላይስ እንዲህ አይነት ነገር የለም። በሁለቱም በኩል ሊሆን ይችላል። ይህን ነገር መስተካከል አለበት። የሚሳደቡ ሰዎች ግን የዋጋቸው ማግኘት አለበት። በምን መልኩ? ህጋዊ በሆነ መልኩ መጅሊስ አለ። ያንን ኬዝ ደግሞ ይዞታል አይደለም፣ እስከ ጥግ ይሄድበት ከዛ ውጪ ግን እነዚህ መጽሐፎች ላይ ያሉ ነገራቶች መታረም አለበት። ቤተክርስቲያኒቱ ልታየው ይገባል። ምክንያቱም የአንድ ሃይማኖትን የሚሳደብ የሚያንቋሸሽ መጽሐፍ ስለሆነ፣ ለዛሬ ይህን ካልኳችሁ፣ ይህን ቪዲዮ ለሁሉም እንዲደርስ ሼር በማድረግ የበኩላችሁን አስተዋጽኦ አበርክቶላለሁ። ሰብስክራይብ ማድረግ እንዳትረሱ። ሀዛ ወቢላሂ ተውፊቅ ሰለላሁ ዐለ ነቢና መሐመድ ወአለ አሊሂ ወሰሐቢሂ ወሰለም ወሰላሙ